የመስቀል በዓል ሲነሳ ክትፎ ተለይቶ የሚነሳ አይደለምና፣ ጤና ይስጥልኝ። እንኳን አደረሰሽ። ስምሽን እንተዋወቅ። ውቢት ይባላሉ። ውቢት። እሺ፣ ክትፎ እያዘጋጀሽ ነው። አሁን ምን ላይ ነው ያለው ክትፎ ደረጃ? ክትፎ እያዘጋጀው ነው። ቅቤ ኮራሪማ፣ ምጣጫ እያደረኩ ነው። እያሸው ነው የመጣሹ። ታሸ ነው ብዙ ጊዜ እንደውም በእጅ የተከተፈና በማሽን የተከተፈ ጣም ይለያያል ይባላል ማለት ነው። እስኪ ይሄ ነገር እውነትነቱን ንገር። ያው እንግዲህ በእጅ ቀደም ሲል ነበር፣ እውነት ነው። አሁን ግን ነገሮች እየተሻሻሉ ሲመጡ በማሽን በማሽን ነው። በማሽን ነው እንደዚህ። ያን ያለውጥ የለውም የጣም አይ ጣም የለውም ማለት ነው። ዋናው ቅመሙ ነው። እሺ እንዴት ነው የምናዘጋጀው? እስኪ የተፈጨ ስጋ አለ። የተፈጨ ስጋ የው ጀምረዋለው። እሺ እያዘጋጁት ነው የመጣሽው በሚጣ ያሽውት ነበረ ኮራልማም ትንሽ ሻርክ ያለው አንቺ እንድታየው ብዬ። እሺ ያው ለማሸት ትንሽ በተን ነው። ደስ ይላል በጣም ነው። በዚህ እዚህ ኮራልማ ነው በቃ

ሲበዛም የምንዳይከብድ ክትቦ ለነገሩ ያለ ቅቤ አይሆንም ማለት። በሚገባ ኬተሪንግ ውስጥ ነው የምትሰሪው? ምን ያህል ጊዜ ሆነሽ? አንድ ዓመት። ክትቦ እንዴት ነው እስከ ዛሬ አስተያየት የሚሰጡች ሰዎች በጣም ቆንጆ ነው ነው የሚልኩልኝ። እንግዲህ ዛሬም እኛ እንግዲህ እድሉ ገጥሞን አለና ቀንሰን የእኛ ነው አስተያየት የምናደርስ ይሆናል። በደንብ መታሸት አለበት እንዴ? አዎ

ክብሩም ነው ይባላል አይደለ? በቆጮ። አዎ። በነገራችን ላይ እኛ ያው የዚህ ያው የክትፎን አሰራር ደግሞ አጠቃላይ ያለውን እንድንመለከተው ያክል ነው እንጂ በተለይ ወደ ገጠር አካባቢ ደግሞ ይህንን መራ ግብር ራሱ ለማከናወን ከቅቤ ቁብ ጀምሮ ነው በጣም ብዙ ስራዎችን የሚሰሩት ና የጉራጌው ማህበረሰብም ቀደም ብዬ እንዳልኩት የቅቤ ቁብ ከመግባት አንስቶ ይህንን የክትፎ መራ ግብሩን ቆንጆ ለማድረግ ሁሉም በየአቅሙ ያጠራቅማል እና። እያየን ያለ ነው እሱ፣ አጠቃላይ የሚሰራበትን ነው። በእርግጥ በኋላም ባልደረባችን ሰናይት ብርሃን የምታሳየን ነገር ይኖራል እና እናንተ ትቀጥላላችሁ ሜሪ። እኛ በቃ ክትፎ ወደ ጣባ እየተገለበጠ ነው። ከዚህ በኋላ የዲኮሬሽን ስራ ነው የሚቀረው፣ እናንተን ለማጓጓል ማለት ነው። ስለዚህ የተከታዩን ዘገባችንን መጋበዝ እችላለን ሜሪ። ከክትፎ ጎን ለጎን ደግሞ በባህሉ የሚቀርቡ ማባያዎች አሉ እና እነሱንም እንደው ትንሽ ብታሳዩን፣ እናሳያችኋለን። አሁን ክትፏችን አልቋል። በእርግጥ እያስተካከለች ነው። ለክትፎ ማባያነት እንግዲህ ቆጮ አደለም ቆጮ እንጠቀማለን። ነጭና ቀይ ቆጮ አለን፣ እዚህ አብሮ ነው ያለው። አንዳንድ ሰዎች ደግሞ ቆጮ የማይወዱ ካለ፣ በእንጀራም በዳቦ መጠቀም ይችላሉ። ሌላው ምንድን ነው፣ በጣም ነው የሚያምረው ጎረድ ጎረድ እዚህ ጋ ደግሞ አይብ በጎመን ይታየኛል። ቆንጆ ተደርጎ የተሰራ ነው። ይሄ ደግሞ አይብ በሚጥሚጣ ነው። ከዛ ውጭ ግን ክትፎ ሲበላ በተለይ በጉራጌ ማህበረሰብ ዘንድ በባህላዊ እቃዎች ነው የሚበላውና ከዛ ውስጥ አንዱ ደግሞ ማንኪያ ነው። ማንኪያ ይታየኛል፣ በቀንድ የተሰራ ማንኪያ ነው። ስለዚህ በዚህ ያነሳችሁ መብላት ነው። ጎመን በስጋ ይታየኛል እዚህ ጋር አሜሪያው ከባዱ እውቀት እንዳለሽ እያየን ነው። እንዳለሽ እያየን ነው እኮ ምንም አልተረዳችሁኝም። ይሄ ደግሞ የበሰለ ክትፎ ነው። ልክ ነኝ አይደል? እዚህ ጋር ደግሞ የጎመን ክትፎ ይታየኛል። አላቆም እዚህ ጋር አተካና ይባላል። አተካና በነገራችን ላይ አተካና ሲባል ከየየ እያንዳንዱ አካባቢ ላይ ባህልን ይወራረሳል። አተካና ወደ ደቡብ አካባቢ ደግሞ በተለይ ወደ ሀዲያ አካባቢ ባህላዊ ምግብ ነው፣ አተካና ይባላል። እኔም በስም አውቀዋለሁ። አተካና ሰማ ነው የተለመደች ይማራል አይቶ። ዛያ ካሙያ ከጎረቤት ነው የሚባለው። አይ በጣም ደስ ይላል፣ ቆንጆ ነው በጣም ነው የሚያምረው።